ዛሬ አእምሯችሁን የሚያወቅ ልባችሁን በድንጋጤ የሚያረድ ስለ አንድ ዘመናዊ አፈታሪክ ታሪክ የሚያወራ ወግ ይዤላችሁ መጥቻለሁ። እሳቸውም ታላቋን የሩሲያን ምድር በብረት ክንድ የሚያሽከረክሩት ብዙዎች የሚፈሩት፣ ሌሎች ደግሞ የሚያደንቋቸው የዓለማችን ቁልፍ መሪ ቭላድሚር ቭላድሚሮቪች ፑቲን ናቸው። አስቡት፣ ይህች ከጠባቂዎቻቸው እጅ የማትጠፋ ጥቁር ሳምሶናይት እየሰዓቱ የሚዘረጋ የጥይት መከላከያ ጋሻ ካለማችን እጅግ ውስብስብና የጥበቃ አባላት መረብ ጋር የሚንቀሳቀስ እናም በነፍስ የሚፈልጉትን ጠላቶች ተደጋጋሚ የግድያ ወጥመድ ቢዘረጉበትም የማይበገር ሆኖ የሚዘልቅ እንዴት 43 ጊዜ የተደረገበት የግድያ ሙከራ 43ቱንም በግርምት ያመለጠው ይሰማን ነው። ዛሬ ከግድያ ሙከራዎቹ ጀርባ ያለውን አስደንጋጭ እውነታ እናል። ፑቲን ለዚህ ሁሉ እንዴት ሊዘልቅ ቻለ? ሚስጥሩን አብረን እንፈትሻለን። ለዚህ አስደናቂ ታሪክ ተዘጋጁ። ቭላዲሚር ቭላድሚሮቪች ፑቲን፣ የቀዝቃዛዋ ሀገር የሩሲያ መንግስት መሪ፣ ለብዙዎች የአምባገነንነት ምሳሌ ሊሆኑ ይችላሉ። ሆኖም፣ ሀገራቸውንና ህዝባቸውን በሚመለከት፣ በክብርና በብሔራዊ ጥቅም ላይ ፈጽሞ እንደማይደራደሩ የዓለም ታሪክ በግልጽ ይመሰክራል። የእርሳቸው ውሳኔዎች ዓለም አቀፍ የፖለቲካ ትንቅንቅ ውስጥ ወሳኝ ሚና ይጫወታሉ። በምድር ላይ ካሉ ቁልፍ ሰዎች መካከል ቁጥር አንድ ናቸው። የአንድ ሀገር መሪ መሆን ከከባድ ኃላፊነቱ በተጨማሪ በየቀኑ በህይወት ላይ የሚጋረጥን ከፍተኛ አደጋን ይዞ ይመጣል። በመሆኑም ሀገራት ለመሪዎቻቸው ይህ ነው የማይባል እጅግ ከፍተኛ የሆነ ጥበቃን ይመድባሉ። ከነዚህም ሀገራት መካከል ሩሲያ በግንባር ቀደምነት የምትጠቀስ ናት። ፑቲን ለ20 ዓመታት በዘለቀው የስልጣን ዘመናቸው በአጠቃላይ 43 ጊዜ የግድያ ሙከራ ተደርጎባቸዋል። ይህም ማለት በአማካይ በአንድ ዓመት ውስጥ ብቻ ሁለት ጊዜ የግድያ ሙከራ ይፈጸምባቸዋል። ይዋዝ ያልሆነው ይህ ሰው ግን በስድስት ደረጃዎች በተቀናጁ የደህንነት አባላቱ ምክንያት እነዚህን የግድያ ሙከራዎች ሁሉ ለማምለጥ ተችለዋል። ይህ ብቻ የጥበቃው ሂደት ምን ያህል ምን ያህል በምስጢር የተሸፈነ እንደሆነ ያሳያል። ለዚህ ሁሉ ድል ዋነኛው ምክንያት የደህንነት ሰራተኞቻቸው እጅግ ከፍተኛ የሆነ ሥልጠና ከመውሰዳቸውን በተጨማሪ ቭላዲሚር ፑቲን በራሳቸው የሚጠቀሟቸው አስገራሚ ብልሃቶች የራሳቸውን ሚና ተጫውተዋል። የፑቲን የመጀመሪያው የግድያ ሙከራ የተደረገው ገና እግራቸው ስልጣን ላይ ከመውጣቱ ነው። ጊዜው እንደ ፈረንጆቹ የዘመን ቀመር 1999 ነበረ። በወቅቱ ሩሲያን በሕገ ወጥ ተግባራቸው ሲያተራምሱ የነበሩ የማፊያ ቡድኖች ፑቲን በሚሰሯቸው ሕገወጥ ተግባራት ላይ በመንገዳቸው መግባታቸው ያላስደሰታቸው ሲሆን ይህንን ሰው ባጭሩ ለማስቀረት ወሰኑ። እጅግ በተጠና መንገድ ከመኪናው ስር ቦምብ በማስቀመጥ ይሰወራሉ። ሆኖም ይህንን ሰው በቀላሉ ማግኘት ከባድ ነበርና ከፍተኛ ብቃት ባላቸው ደህንነቶቹ ቦምቡ ከመፈንዳቱ በፊት ሊገኝ የቻለ ሲሆን ይህንን ተግባር ሊፈጽሙ የነበሩ የማፊያ ቡድን አባላት ጭምር በቁጥጥር ስር ውለዋል። ያኔም ቢሆን የፑቲን ጥበቃ ጥንካሬ ታይቷል። ቀጣዩ የሞት ወጥመድ የተዘረጋው ከአንድ ዓመት በኋላ በ200 ዓ ም ነበረ ለጉብኝት በሄዱበት ሀገር ከሞተር ሰክላቸው በቅርብ ርቀት ቦምብ ፈንድቶ ነበር። ይህ የፍንዳታ ድምፅ የሞት መልእክት ሆኖ ቢመጣም ፑቲን ምንም አይነት ጉዳት ሳይደርስባቸው ሊያመልጡ ችለዋል። የደህንነት ሰራተኞቻቸው ግን የመቁሰል አደጋ ገጥሟቸዋል። በ2002 ወይንም ከሁለት ዓመት በኋላ ደግሞ በክሬሚያ ውስጥ በሚገኝ አንድ ሆቴል የቁርስ ግብዣ እንዲደረግላቸው ተጋብዘው ነበር። በሰውር የተመረዘ ምግብ እንዲቀርብላቸው የተደረገ ቢሆኑ የፑቲን የግል የምግብ ቃማቾች ግን ቀድሞው በመቅመሳቸው ከሞት ሊያድኑት ችለዋል። ይህ የሚያሳየው የጥበቃው ሂደት ምግብ ላይ እንኳን ሳይቀር ምን ያህል እንቁቅ እንደሆነ ነው። በተመሳሳይ ሰዓት የሩሲያ መዲና በሆነችው ሞስኮ ውስጥ አንድ የጦር መንደርን ለመጎብኘት በሄዱበት ወቅት ነበር። ከርቀት የተቀመጠ አልሞ ተኳሽ ስናይፐር በቀጥታ ፑቲን ላይ አነጣጠረ። ነገር ግን በሀገሪቱ ከፍተኛ የደህንነት አካላት ወይም ኤፍኤስኦ በሚሰኙት እጅግ ድንቅ በሚል መልኩ ሊደረስበት ቻለ። በ2012 ዓ ም ደግሞ ፑቲን ዩክሬንን ለመጎብኘት በሄዱበት ወቅት በርካታ ቁጥር ያላቸው የተደራጁ አጥፍቶ ጠፊዎች በቦምብ ለማጋየት ጣፍ ደርሶ ነበር። በዩክሬን የፖሊስ ኃይሎችና በሩሲያ የደህንነት አባላት ትብብር ቁጥጥር ስር ሊውል በመቻላቸው ያ ሙከራ ሊከሽፍ ቻለ። እነዚህ ከላይ የተጠቀሱት ፑቲን ላይ ከተደረጉት በርካታ የግድያ ሙከራዎች በጣም ጥቂቶቹ ናቸው። ታዲያ ይህን ሁሉ የሞት ጥመድ ፑቲን እንዴት ሊያልፉት ቻሉ? ነገሩ እጅግ የሚያስደንቅ ነው። ለዚህ ሁሉ አደገኛ የግድያ ሙከራ መክሸፍ ዋነኛው ምክንያት ተደርጎ የሚወሰደው የፑቲን በየዘርፉ ከታች ወደ ላይ ያደራጃቸው ስድስት የደህንነት ደረጃዎች ናቸው። እነዚህ የማይታዩ እጆች የፑቲንን ሕይወት ታድገውታል። አንደኛ የፌዴራል ጥበቃ አገልግሎት ወይም ኤፍኤስኦ። የመጀመሪያውና የትልቁ የደህንነት ደረጃ ኤፍኤስኦ ወይንም የፌዴራል ፕሮቴክቲቭ ሰርቪስ በሚል ይታወቃሉ። ዋነኛ ስራቸው የሩሲያን ከፍተኛ ባለስልጣናት ፑቲንን ጨምሮ ከማንኛውም አደጋ መጠበቅ ነው። የሚያስገርመው ደግሞ ለዚህም ስራቸው ምንም አይነት ክፍያ ለመቀበላቸው ነው። ምክንያቱ ሳትሉም ፑቲንን የመጠበቅ ዕድል በራሱ እንደ ትልቅ ክብር ተደርጎ የሚታሰብ በመሆኑ ነው። የኤፍኤስኦ አባላት ከ50 ሺህ በላይ የሚጠጉ ሲሆን በቢሊዮን የሚቆጠሩ የአሜሪካን ዶላሮች ፑቲንና መሰሎቹን ለመጠበቅ በየጊዜው ይበጀትላቸዋል። ሮስጋርድ ወይንም የግል ጦር። በሌላ በኩል ደግሞ የፑቲን የግል ጦር የሚገኝ ሲሆን በ2016 ዓ.ም ፑቲን ራሳቸው ያቋቋሙት ሮስ ጋርድ የተሰኘ እጅግ ከፍተኛ ልዩ ስልጠና የተሰጣቸው ከ3400 በላይ አባላት ያሉት ቡድን ነው። በቀጥታ ተጠሪነታቸውም ለቭላድሚር ፑቲን ብቻ ነው። ዋነኛ ተግባራቸውም ከውጭ ኃይሎች የሚቃጣ ጥቃትን መከታተል አይደለም፣ ይልቁንም በሀገር ውስጥ ሊታሰቡ የሚችሉ የመፈንቅለ መንግስት ሙከራዎችንና ከመንግስት ውጭ የሚደረጉትን የጦር እንቅስቃሴዎችን ማክሸፍና ጉዳዩን በቁጥጥር ስር መዋል እንጂ ይህ የሚያሳየው ፑቲን በሀገር ውስጥ ደህንነት ላይ ያላቸውን ትኩረት ነው። ስንቀጥል የፕሬዝዳንቱ የጠበቃ ክፍል PSP ሌላኛው በፑቲን ሰዎች የተዋቀረው የደህንነት ደረጃ ደግሞ Presidential Security ሰርቪስስ አልያም ASPP በመባል ይታወቃል። እነዚህም ደግሞ በቀጥታ የፑቲን የቅርብ ጠባቂዎች ናቸው። ማንኛውም በፑቲን ላይ የሚቃጣ የግድያ ሙከራን ከማስቆም ባለፈ እንዳስፈላጊነቱ ህይወታቸውን ሳይቀር አሳልፈው እስከ መስጠት የመድረስ ግዴታ አለባቸው። ይህ ሁሉ ከመሆኑ በፊት ግን ከነሱ በታች የሚገኙት የደህንነት አባላት ማንኛውንም አይነት አደጋ ቀድሞው ይከላከላሉ። ነገር ግን ጉዳዩ ወደ እነዚህ የግል ጠባቂዎች ከደረሰ ከ2500 በላይ የግል ጥበቃ የሚያደርጉ ጠባቂዎች አሉ የግረማቸውና እነዚህ የግል ጠባቂዎች ሙሉ ለሙሉ ከህግ ተጠያቂነት ውጪ ናቸው። እነርሱ ከህግ በላይ ናቸው። ለአንድ ለቭላድሚር ፑቲን ብቻ ይታዘዛሉ። እጅግ አስቸጋሪ በሆኑ ስልጠናዎች ውስጥ የሚያልፉና ተመርጠው የሚመጡ በመሆናቸው በማነኛውም ሁኔታ ውስጥ ቢሆን ፑቲንን ከመጠበቅ ውጪ ምንም አይነት ስሜትን ማስተናገድ እንዳይችሉ ተደርገው ተሰርተዋል። ይህ ማለት በከፍተኛ ሙቀት ውስጥ እንኳ ቢሆኑ ላብ እንዲያለባቸው አይፈቀድም። በበረዶም ስፍራ ውስጥ መንቀጥቀጥ ሆነ የብርድ ምልክት ማሳየት አይፈቀድላቸው። እነዚህ ምልምሎች ያለምንም ድካም ለረጅም ርቀት መጓዝ ብቻ ሳይሆን ሰውን በመመልከት ብቻ ምን ሊያስብ እንደሚችል ሳይቀር የሚችሉበትን የስልጠና ጥበብ እንዲያውቁ ይደረጋሉ። እድሜያቸውም በ19ና 35 ዓመት መካከል መሆን ያለበት ሲሆን ቁመታቸውም ከ170 ሴንቲሜትር እስከ 188 ሴንቲሜትር ብቻ ይሆናል። ክብደታቸውም ደግሞ ከ75 ኪሎግራም እስከ 90 ኪሎግራም መካከል መሆን ይኖርበታል። ቢያንስ አምስት ቋንቋዎችን አቀላጥፎ መናገርና ፖለቲካን በሚገባ የሚረዱ መሆን ይጠበቅባቸዋል። ይገርማል። ከቦዲጋርዶቹ እጅ ላይ የማይጠፋው ነገር ደግሞ ጥቁር ሳምሶናይት የሚመስል ነገር ሲሆን ይህም የሚዘረጋ የጥይት መከላከያ መሳሪያ ነው። ከዚህም በተጨማሪ በመጠኑ አነስተኛ የሆነ ነገር ግን ከፍተኛ ኃይል ያለው ሽጉጥም ይዛሉ። እንዲሁም ጥላ የመሰለ ነገር ይዘው የሚንቀሳቀሱ ሲሆን ያም ጥላ የተሰራው ጥይትን ከሚከላከል ልዩ ቁስ ነው። የቅርብ ጠባቂዎቹ ፑቲን ከቦታ ቦታ በሚንቀሳቀሱባቸው ስፍራዎች ሁሉ ግማሾቹ ከህዝብ ጋር ተመሳሰለው፣ ሲሆን የተቀሩት ደግሞ ከርቀት ስናይፐሮችን ደቅ ነው ይጠባበቃሉ። በተጨማሪም ፑቲን ወደ ማንኛውም ክፍል ከመግባቱ በፊት ክፍሉን ከላይ እስከ ታች በሚገባ በመፈተሽ ምንም አይነት ፈንጂም ሆነ ድብቅ የሆነ ካሜራ አለመኖሩን የሚቆጣጠሩት እነዚህ ጠባቂዎቹ ናቸው። የሚመገበውንም ምግብ እንዲሁ ከመመረዝ ለመከላከል እያንዳንዱ ምግብ አስቀድሞ እንዲመረመርና እንዲቀምሱ ይደረጋል። ከሰው ኃይል ጥበቃ ባሻገር ፑቲን እጅግ ዘመናዊና የማይበገሩ የመጓጓዣ መንገዶችን ይጠቀማል። ሊሞዚን የመሬት ላይ ምሽግ ናት። ፑቲን ጥይት የማይበሳትና ከፍተኛ የደህንነት ስርዓትን የምትጠቀም ልዩ ሊሞዚን አላቸው። በሚንቀሳቀሱበት ወቅትም በዙሪያዋ በርካታ ቁጥር ያላቸው ሞተር ሳይክሎች አጅበዋት በቅርብ ርቀት ይከተሏታል። በሊሞዚኗ ውስጥም ለደህንነት ተብለው የሚቀምጡ በርከት ያሉ ካሜራዎች የሚገኙ ሲሆን ከዚህም በተጨማሪ በላይና በስር በአደጋ ጊዜ ለመውጫ ተብለው የተሰሩ ሚስጥራዊ በሮችም አሏት። የግል ባቡር የሚንቀሳቀሰው ቤተመንግስት ማለት እንችላለን ከዚህም ውጪ ሰውየው የግል ባቡር አላቸው። ከውጪ ሲታይ እንደ ማንኛውም መደበኛ ባቡር ያለ ገጽታ ቢኖረውም ውስጡ ግን እጅግ ቅንጡ የሆነ የራሱ የጂም ክፍል፣ በርካታ ቢሮዎች፣ መዝናኛ ክፍሎች ብሎ የራሱ የሆነ የሕክምና መስጫ ክፍል ሳይቀር ያለው ባቡር ነው። ባቡሩ ጥይትና ቦምብን ጨምሮ በርካታ መከላከያ መሳሪያዎች የተገጠመለት ሲሆን የሚቆመውም ለእርሱ ብቻ ተብሎ በተሰራ ድብቅና ሚስጥራዊ የባቡር ማቆሚያ ምሽግ ውስጥ ብቻ ነው። ሄሊኮፕተር ሰውየው በአየር ላይ የሚንቀሳቀሱት ደግሞ በግል ኤም አይ ኤድ የጦር ሄሊኮፍተራቸው ነው። ሄሊኮፕተሩ መስኮቶቹ ጥይትና የሚሳይል መከላከያ የተገጠመላቸው ከመሆኑም በላይ በፍጥነት ከመካከለኛ የመቆጣጠሪያ ማዕከል የሚቆጣጠሩ ሰራተኞችንና መልእክቶችን በመቀበል መላክ የሚችልበት ስርዓትም ተገጥሞለታል። በተጨማሪም በበረራ ወቅት በቅርብ ርቀት ሆነው የሚከታተሉት የጦር ጀቶችም አሉት። አውሮፕላን የአየር ላይ ትእዛዝ ማዕከል። ፑቲን ከሩሲያ ውጭ ለመብረር ደግሞ ሌላ ለየት ያለ አውሮፕላን ይጠቀማሉ። ይህ አውሮፕላን የሚሳኤል መከላከያ የተገጠመለት ከመሆኑም ባሻገር ፑቲንም እዛው ባለበት የመሪነት ስራውን መከወን የሚችልበት በመሆኑ እዛው ሆኖ ጦር ትዕዛዞችን ማስተላለፍን ጨምሮ የኒውክሌር ቦምብ ጥቃትን ሳይቀር በዚህ በረራ ውስጥ ሆኖ ማያዘዝ ይችላል። እሳት ቢነሳ ወይንም አደጋ ቢያጋጥም አውሮፕላኑ የአደጋ ጊዜ ማምለጫ ድብቅ መውጫዎችም አሉት። የውስጥ ዲዛይኖቹ እጅግ ቅንጡና በወርቃማ ቀለም የተሰራ ሲሆን የራሱን መኝታ ቤት፣ ሻወር ቤት እና ጂም ቤቶችንም ይዟል። በአጠቃላይ 550 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብ በግል አውሮፕላኑ ላይ እንዳፈሰሰ ይነገራል። ታዲያ ይህ ሁሉ የድህንነት ጥበቃ እያለ እንዴት ከ43 ግድያ ሙከራዎች አያመልጥትሉ? ይሆናል ነገር ግን ከመቼውም ጊዜ በላይ አሁን ላይ በዩክሬን በቀጠለው ጦርነት ምክንያት የፑቲን ጠላቶች እጅግ የበዙበት ወቅት በመሆኑ በእርግጥም እንዲህ ያለው ጠንካራ የደህንነት ጥበቃ ማስቀመጡ ትክክለኛ ውሳኔ መሆኑ አጠያያቂ አይደለም። የማይበገረው ፑቲን የሩሲያ ምሽግ፣ ለቀሪው ዓለም አሁንም ሚስጥራዊና አነጋጋሪ ገጸ ባህሪ ናቸው። ዛሬ ስለ ፑቲን የጥበቃ ሚስጥርና አስገራሚ የህይወት ታሪክ የነበረንን ወግ እዚህ ጋር አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን አስደናቂ ታሪክ ከወደዳችሁት ላይክ በማድረግ አስተያየታችሁንም ደግሞ ከስር በመጻፍ ሐሳባችሁን ግለጹልን። ለሌሎችም እንዲዳረስ ሼር ማድረግን አትርሱ። ለተጨማሪ አስደሳች አስተማሪና ያልተሰሙ ታሪኮችን ለማግኘት ዘይገርምን ሰብስክራይብ ማድረጎን አይርሱ።